መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትሳፕ በኢሞ እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። እሺ፣ በዛሬ ቪዲዮአችን ደግሞ ይዘንላቸው የመጣንን ውስብስብ ፊደላት እና ዲቃላ ፊደላት ወይም ደግሞ ውስብስብ ሆሄያት ወይም ዲቃላ ሆሄያት ብለን የምንጠራቸው ነው። እነሱ እነማን ናቸው ብለን ስንል፣ ዲቃላ ፊደላት ብለን የምንጠራቸው የፊደሎች ስምንተኛ ፊደል ወይም ደግሞ መጨረሻ ላይ የስምንተኛ ፊደሎች ከፊደሎች ጋር አብረው አይጻፉም፣ ግን የስምንተኛ ፊደሎች ዲቃላ ሆሄያት ብለን እንጠራቸዋለን። እነሱ እነማን ናቸው ብለን ስንል አንድ ባንድ ሁሎች እናያለን። ወደ ትምህርታችን ወይም ደግሞ ወደ ቪዲዮችን ስገባ ማን ብለን እንደምንጠራቸው እንዴት እንደምናነባቸው ሁሎቹን አንድ ባንድ እናያለን። ቪዲዮን ጀምራችሁ አተውት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያደረጋችሁ ተከታተሉን። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ወደ ቪዲዮአችን ንግባ። እሺ፣ እቺ ቨ ብለን ነው እናነባት። ቨ፣ ቨ፣ ቪ፣ ቫ-

እች ደግሞ ኸ ብለን ነው እናነባት። ሁ ከሌሎች ከኸዎች ሌሎች ኻ ብለን ስናነባት እችን ግን ኸ ብለን ነው እንጠራት። ሁ ሂ ሃ ሄ ህ ሆ ደጋግመን እያነበባችሁ ደጋግማችሁ እንዲያዛችሁ ቪዲዮን ደጋግማችሁ በመሄድ እናንተም ደጋግማችሁ ቪዲዮን ታስቆሙና ደጋግማችሁ ደጋግማችሁ ታነቡና ትይዟች አላችሁ ወይም ደግሞ ትሸመዱታላችሁ በዚያውም እየጻፋችሁ ደግሞ ትለማመዳላችሁ ማለት ነው። እሺ ሀ፣ ሁ፣ ሂ፣ ህ፣ ሆ ይቺ ደግሞ የሃ ስምንተኛ ፊደል ወይም ደግሞ ኋ ብለን ምንጠራት። ኋ ኋ የሃ የሃ ሌታ የመጨረሻ ወይም ደግሞ ስምንተኛ ፊደል ኋ ብለን እንደምንጠራት። ኋ ቅርጿም ትመስላለች። ለምሳሌ በዚህ ይችላል አቃር ስንመሰርት ኋላ በኋላ እንደዚህ አይነት ነገር ስንመሰረት እንጠቀማቸዋለን ማለት ነው። እነዚህ እንዲህ ቃላ ፊደላትን ማለት ነው። እቺ ደግሞ ሏ ናት። የለ ስምንተኛ ፊደል ብለን ምንጥራት ደግሞ ሏ ነው። ሏ ሏ ለምሳሌ እችን ምን አይነት ቃል ስንመሰረት እንጠቀማታለን? ሏ ሏ ማለት ባሏ። እንደዚህ እንደዚህ አይነት ነገሮች ስንጠቀም እንጠቀማለን ማለት ነው። እቺ ደግሞ የሃመር ውሃ የሃመር ውሃ ወይም ደግሞ ሶስት ጣት ሃ ስምንተኛ ፊደል ነች። ስናነባትም ኳ ብለን ነው ምናነባት። በቅርጽ ነው እንትን ላይ እንደነዚያኞች እዚህ ጋር እችንም ኳ ብለን እናነበብናት፣ እችንም ኳ ብለን እናነባታለን። ኳ ኳ። እቺ ደግሞ የመ ነች የመ ስምንተኛ ፊደል ማን ብለን እንጠራታለን? ሟ ሟ የመ ስንተኛ ፊደል ስምንተኛ ፊደል ወይም ደግሞ ዲ ቃላ ሆሄያት ብለን የምንጠራት ነው። ሟ ለምሳሌ በሽ ቃል ስንመሰረት ሟሟ፣ ላሟ እንዴ እንዲህ አይነት ቃል ስንጽፍ የምንጠቀምባቸው ናቸው ማለት ነው። እቺ ደግሞ የሰነች የሰ የሰ የሰነች ሷ ብለን ነው የምናነበው። ሷ ሷ ሷ ለምሳሌ እሷ እሷ እርሷ ልክ እንደዚህ እንደዚህ አይነት ቃላትን ስንጠቀም እንጠቀማለን ማለት ነው። እቺ ደግሞ የረ ስምንተኛ ፊደል ወይም ደግሞ እንዲህ ቃላ ሆሄያት ብለን ምንጠራት ናት። ሯ ብለን እንጠራታለን። ሯ ለምሳሌ ቃል ስንመሰርት ሯጭ ሯጭ ሩዋንዳ ሯጭ ሩዋንዳ እንደዚህ እንደዚህ አይነት ቃላትን ስንመሰረት እንጠቀምባቸዋለን። ሌሎችም ቃሎች እንደዚህ አይነት ቃሎች ይችላሉ። እቺ ደግሞ ሰ ነች። እቺ ሰ እና እቺ ሰ ተመሳሳይ ናቸው ማለት ነው። በድምፅ ተመሳሳይ ናቸው። የሚለያዩት በብነ በቅርጽ ነው። እችንም ማን ብለን እንጠራታለን? ሷ ሷ ሷ ሷ እሷ እንደዚህ አይነት ቃል ስንመሰረት እንጠቀምበታለን ማለት ነው። እሷ እሷ። ይቺ ደግሞ የሸ ነች። የሸ የሸ፣ ስምንተኛ ፊደል የሆነችው ዲቃላፋያት ይች ነች። ቅርጿ ምችን ትመስላለች። ሿ ብለን እንጠላታለን። ሿሚ ሿሚ፣ የሚል ቃል እንመሰረትባታለን። ለምሳሌ ቃል ስንጽፍ ሿሚ ሹዋ ይቺ ደግሞ የቀ ነች። ቋ ብለን ነው ምንጠራት። ቋ፣ ቋ፣ ቋ። ቃል ስንመሰረት ለምሳሌ ቋት፣ ቋንቋ። ልክ እንደዚህ አይነት ቃላት ስንመሰረት እንጠቀማታለን ማለት ነው። እሺ ይቺ ደግሞ የበ ስምንተኛ ፊደል፣ ቧ ብለን እናነባታለን። ቧ ቧ። ሁሎችንም አስተውላችሁ አይታችሁ ከሆነ የአራተኛ ፊደሎች ናቸው። የአራተኛ ፊደሎች ታች ላይ እዚች ጋር የአራተኛ ፊደሎችን ኖርማል እንዳል እንወስድና ታች ላይ እቺ ነው፣ እቺን ቅጽል ካረግንባት ዲቃላ ሆሄያት ይሆናሉ ማለት ነው። እሺ ይሄው ሁሎችንም ስታያቸው ለምሳሌ የሃ እናት እንጂ ላይ ያለች የለ ሏ፣ የአራተኛ ፊደል ናት። ኋ የአራተኛዋ ፊደል ናት ሟ፣ የአራተኛ ሁሎችንም ስናይ የአራተኛ ፊደሎች ናቸው። ይህ አራተኛ ፊደሎች ከታች ላይ እንዲህ አይነት ቅጽል ስንጨምርባቸው ዲቃላ ሆያት ይሆናሉ ማለት ነው። ዲቃላ ሆያት፣ እቺ ደግሞ የቨ ናት። ቨ ይሄው ለምሳሌ አዚ ያለችቱን ስናይ እቺ ቨ፣ ቡ፣ ቪ፣ ቫ። ይሄው አራተኛዋን ፊደል ወሰደና እቺን ቅጽል ስንጨምርባት ዋ ሆነች። እሺ እቺ ደግሞ የተ ነች። የተነች እቺ ደግሞ ቷ ብለን ነው ምናነባት። ቷ እህ ቷ ቤ ቷ ልክ እንደዚህ እንደዚህ አይነት ቃል ስንጠቀም እህ ቷ ቤ ቷ እቺን ቷ የምትለዋን ወይም ደግሞ የተ ስምንተኛ ፊደል የሆነችው እንዲቀራ እንጠቀማለን። ቿ እቺ ደግሞ የቸ ነች። ቿ ብለን እናነባታለን። ቿ ቿ ለምሳሌ ቃል ስንጽፍ እህቶቿ፣ ወንድሞቿ እንደዚህ እንደዚህ አይነት ቃልን ስንጠቀም እንጽፋለን። ኗ እች ደግሞ የነ ነች። የነ ስምንተኛ ፊደል ኗ ብለን እንጠራታለን። ኗ ኗ ልክ እንደዚህ እያደረጋችሁ አንድ በአንድ ሁሎችንም እያያችሁ በደንብ አንብቧቸው ዋቸው። አንዳንዴ አጋጣሚ ሲመጡ ዲቃላ ኋሻትን ስንጠቀም ስንጽፍ እንዳንቸገር በደንብ ማወቅ ስላለብን ለይታቸውም እወቋቸው። ይህች ደግሞ የኘ ስምንተኛ ፊደል ናት። የኘ ስምንተኛ ፊደል ወይም ደግሞ ኟ ብለን እንጠራታለን። ኟ ይች ደግሞ የአ ስምንተኛ ፊደል ናት አ ብለን እንጠራታለን። አ አ ይቺ ደግሞ የከ ስምንተኛ ፊደል ኳ ብለን እንጠራታለን። ኳ ለምሳሌ በዚህ ቃል ብንመሰርት ኳስ ኳታር እንደዚህ እንደዚህ አይነት ቃሎችን እንጠቀማለን ማለት ነው። ኳ ብለን ነው የምንጠራት። እቺ ደግሞ የ ኋ ብለን ነው የምንጠራት የ ብለን የምንጠራት እንጠራት ብለን የምንጠራት ፊደልናት ኋ ኋ ብለን እንጠራታለን። እሺ እች ደግሞ የዘ ነች፣ የዘ ዟ ብለን ነው የምንጠራት። ዟ ለምሳሌ ዟሪ ብለን ቃልን መሰረት ዟ ይቺ ደግሞ የዣ ነች የ ዤ ዣ ብለን እንጠራት ቅርጾም ትመስላለች? ዣ ብለን እንጠራታለን ማለት ነው። ዣ እቺ ደግሞ የደነች የደነች ደ ስምንተኛ ፊደል ማን ብለን እንጠራታለን። ዷ ዷ ለምሳሌ አንዷ ጉዷ። ልክ እንደዚህ እንደዚህ አይነት ቃላት ስንመሰረት ዲቃላ ፊደል እንጠቀማለን። እዚህ ደግሞ የጀ ነች። ጀ እቺኛይቱ ዥ ነች። የጀ ስምንተኛ ፊደል ጇ ብለን እንጠራት ናት። እዚህ ደግሞ የጀ ነች። ጇ ጇ ብለን እንጠራታለን። ጇ ለምሳሌ እዚች ደ ጇ ሚል ቃል እንመሰርታለን። እዚህ ደግሞ የገ ስምንተኛ ፊደል ወይም ደግሞ ጓ ብለን እንጠራት ናት ጓ ጓደኛ፣ ጓሮ ልክ እንደዚህ እንደዚህ አይነት ቃላትን እየመሰረት እንለማመድባቸዋለን ማለት ነው። እቺ ደግሞ የጠናት ጧ ብለን ነው የምንጠራት፣ የጠ ጧ ብለን እንጠራታለን። የጠ ስምንተኛ ፊል ነው። ጧ ጧፍ የሚል ቃል እንመሰርትበታለን። ለምሳሌ እንመሰርት ብንል ጧፍ የሚል ቃል እንመሰርትበታለን ማለት ነው። እቺ ደግሞ የ ጨ ነች የጨ ስምንተኛ ፊደል ጨዋ ብለን ነው የምንጠራት። ጨዋ ጮ ጨዋ ይኸው ቅርሷን እች ትመስላለች። ጨዋታ ጨዋታ የሚል ቃል መሰረት ትችላለን። ይህቺ ደግሞ የጰ ነች። ጳዋ ብለን ነው የምንጠራት። የጰ ስምንተኛ ፊደል ይህች ትመስላለች። ይህቺ ጳዋ ብለን እንጠራታለን። ጳዋ ይህቺ ደግሞ የጸነች የጸነች ጿ ጿ ብለን እንጠራት የጸ ስምንተኛ ፊደል ጿ ብለን እንጠራታለን ማለት ነው። እቺ ደግሞ የፏ የፈነች የፈ ፏ ብለን እንጠራት ስምንተኛ ፊደል ነች። ፏ ፏፏቴ ፏ በ ፏ በይ እንዲህ እንዲህ አይነት ቃል እንመሰረትበታለን ማለት ነው። እቺ ደግሞ የማነች የፐ ፖ ብለን እንጠራታለን። የፐ መጨረሻም ስምታይ ፊደል ፖ ብለን እንጠራታለን። እነዚህ ዲቃላ ሆያት የምንላቸው ወይም ደግሞ ውስብስብ ቃላት እነዚህን ይመስላሉ። ለምሳሌ ቃል ስንመሰረት በኋላ ባሏ፣ ሟሟ ልክ እንደዚህ እንደዚህ አይነት ቃላትን እየመሰረት እንለማመዳለን። ልክ በሌላ ቪዲዮ ደግሞ ሰርተን ቃላትን ሰርተን እንገናኛለን። ለዛሬ ዘንላችን የመጣን ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። በቴሌግራም፣ በኢሞ፣ በዋስአፕ በምትፈልጉ ሶሻል ሚዲያ መደወል፣ መማር፣ መከታተል ትችላላችሁ። ለዛሬ ዘንላችን የመጣን ቪዲዮ ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ።